አሁን ይህም ትንሽ አብዝተሽበታል፣ ሽብታል እዚህ ብትሆኚ አንቺ አሁን መቁረጡ ላይ ነው የምናስገባሽ፣ ማለት መቀባቱ ላይ ሌላ እስኪ የቆየን የቆየን እናወጣለን። ስለገሉ መቼም ቢሆን አናወጣው። በፊት በወር የምናገኘውን አሁን በቀን ውስጥ ማግኘት እንችለናል ማለት ነው። ኦልሞስት በመቶ ሃምሳ ሺህ ብር ወደዚህ ቢዝነስ መግባት ይችላል አሁን ላይ ማለት ነው። እኔ ላይ ያለመተማመን በሽቷል። እንኳን ሌላ ሰራ፣ ይህንንማ እንዴት አድርገን እንሰጣት። ከመሄድች በፊት ግን ያዘጋጀናት አንድ ስጦታ አለ። ሀይ ሀይ ሀያ ሰላሳዎች፣ እንዴት ናችሁ? እንደምንከረማችሁ? እኔ በጣም ደህና ነኝ። ዛሬ በመግቢያዬ ላይ እንዳያችሁት እንግዲህ እንጨት ስቆርጥ አይታችኋል። ምን ልሰራ ነው ማለታችሁ አይቀርም። እሱን በቆይታ የምትረዱት ይሆናል። እስኪ አብራችሁን ቆዩ። ራስን እስኪ ያስተዋውቁልኝ። ለሀያ ሰላሳዎች ሀኖስ እባላለሁኝ። የኢንግሬቪንግ ባለሙያ ነኝ። በእንጨትና በቆዳ ላይ የተለያዩ አይነት ጌጣጌጦችን እንሰራለን ማለት ነው። ስለዚህ ዛሬ እንጨት ስራ ላይ ቅርጻቅርጾች ነው የምታስሞክረኝ ማለት ነው፣ ያ? አዎ። አሁን እንግዲህ የተለያዩ አይነት የታዘዝናቸው ኦርደሮች አሉ። እነሱን አብረን እንሰራለን። ከሰራንም በኋላ ደግሞ ወደ መሸጫ ሱቃችን አብረን እንወስዳለን ማለት ነው። በስንት ጊዜ ውስጥ እንደዚህ ያስፈፋው? ስንት አመት ሆነ እዚህ ስላለኝ? ሶስት አመት ከስምንት ወር ምናምን አካባቢ ሆነን ነው። በሶስት አመት ከስምንት ወር ነው ይሄ ሁሉ ማሽን? አዎ፣ አዎ። እንደውም የመጀመሪያውን ማሽን ላሳይሽ። ደስ ይላል። እስካሁን? አዎ። ኦኬ። የጀመርከው በዚች ማሽን ነው? በዚች ማሽን ነው አዎ። እንዴት መጀመሪያ ሀሳቡ መጣ ወደዚህ ስራ እንድትገባ? ቆይ ያው ስንማር ጀምሮ ስለ ሲኒ ስለ ሲኤንሲ ማሽኖች ምናምን የተማርናቸው ነገሮች ነበሩ። ምን ነበር የተማርከው? ኤሌክትሮ ሜካኒካል ኢንጂነሪንግ። ኦኬ። ስለዚህ ልክ ማሽኖች ምናምን ስናይ ከሁሉም ወደ ሲኤንሲ ያዘነበልን። በነገራችን ላይ ይሄን ማሽን መጀመሪያ ላይ ገዝተ ነው ነው የጀመርነው። ከዛ ሁለት ሶስት ኦርደር ምናምን ነበር የምንቀበለው። ከዛ በኋላ ግን እንደምታያቸው ራሳችን ፋብሪኬት አድርገን አሁን ኦልሞስት ወደ 15 16 ማሽን ኦን እናረጋለን። ከኛም አልፎ ደግሞ ለሌላም ሰው ማሽኖቹን እናቀርባለን ማለት ነው። ኦኬ እየሰራችሁ ብር ይመስለኛል በፊት ነው። ለብሩ ላይ ሳይሆን ፎከሳችን ለመን ለማልመድ ብለን እስኪ እቺ ማለት እንግዲህ ቅድም መግቢያ ላይ የቆረጥሻ እንጨት ናት። እሷን አሽተን ለኢንግሬቪንግ ሬዲ እናደርጋለን። የተለያዩ ፕሮሰሶችን አብረን የምንሄድ ይሆናል ማለት ነው። እንግዲህ ማሽን ዛሬ በደንብ ልትተለማመድ ነው የምትሄድ ነገር ነው። አይ አሁን ለምሳሌ መብራት ቢጠፋ ምናምን ጀነሬተር አለን ኢንኬዝ። ግን አሁን ለምሳሌ በጣም ብዙ ኦርደር ካለ በእጅም መሰራት የሚችሉ ናቸው። አሁን ይሄ ብርጭቆ ቆረቀት ያለበት ራሱ ላይ 220 ብርጭቆ ቆረቀት ይታዛል። ከዛ ይጀምራል ማለት ነው እያመረት ብቻህን የጀመርከው መጀመሪያ ሲጀምር ብቻ ነበር የሚጀምረው። ከዛ በጣም ብዙ ማደሮች ይኖራሉ። አሁን አንድ ማሽን ይዘሽ ብቻሽን ስትሰሪ፣ እንግዲህ ያለውን ሀስል ትረጃለሽ። ስለዚህ አስቸኳይ ኦርደር ለበዓል ምናምን ተቀብለን ለመስራት ይከብደን ነበረ። ስለዚህ እንዴትም እያደረግን እያሳደግን እያሳደግን መጣን። ከዛ በኋላ አስራ አንድ ደርሰናል። ወጣቶች ከአንተም አልፈህ ለብዙ ሩስለዚህቺ ቅድም የቆረጥኳትን አለሰለስናት ማለት ነው። ኔክስት ስራዬ ምንድን ነው የሚሆነው እ ቀጣይ አሁን ለምሳሌ ማሽኑ ላይ ነው የተፈለገው ነገር እንዲሰራ የተፈለገውን እዚህ ላይ እንሰራዋለን ማለት ነው። ስለዚህ አሁን እዚህ ላይ ጨርሰናል። ኤዲት አድርገን አሁን ማሽኑ ላይ እናስጀምሯለን ማለት ነው። እሺ ጣውላ ነጃትና አሁን ስንት ደቂቃ አይፈጅበታል? ይሄን ለማለት ይሄንን ለመስራት ከአምስት እስከ አሁን ሰርተን ጨርሰናል ይችላል እሺ፣ አሁን እንግዲህ ላከር እንቀቧለን ማለት ነው። ከዛ እሱኛው ምን ያደርግልናል? ፊኒሽና እንዲያምር ያደርግልናል፣ ደንበኛው ጋር ሲደርስ። ላከር እዚች ጋር አለችን፣ ክፈቻት። ቀለም አይደለም የሚቀባው ከለርለስ ነው የተፈለገው እዚህ አብዝተሽበታል ከዛ መጥነሽ መስጠት ነው። እዚህ ብትሆኝ አንቺ አሁን መቁረጡ ላይ ነው የምናስገባሽ ማለት ነው። መቀባቱን ይሰዋል ይእ ለመንታ ቤት ይሆናል ውስጥ እንደሱ ይሻላል። እ ይህንን ለደንበኛ መስጠት ይከብደናል። መካሽ አለካኝም ግን ማለት ነው ላሳያችሁ አይሆንም ያለኝን ባል ስለዚህ ጨረስን ማለት ነው? አዎ፣ አሁን ይሄኛውን ጨርሰናል። ሌሎች የሚዘጋጁ ወደ ሱቅ ይዘናቸው አብረን የምንሄዳቸው ኦርደሮች አሉ። እነሱን እናዘገጃጀለን፣ እንገጣጥማለን። ከዛ ጨርሰናል። እኔ ላይ ያለመተማመን በሽቷል። እንኳን ሌላ ሰራ ይህንንማ እንዴት አድርገን እንሰጣል። እነዚህ ከእንጨት የተሰሩ የሰርግ ካርዶች ናቸው። በጣም ለየት ያለው ዩኒክ ነገር ነው። በጣም መልካም ጋብቻ ወይ ሳልፏል? አይ ገና ነው። ሰርጋቸው ላይ እንዳይገኙባቸው ያላችሁት በጣም በልና፣ ሁሌም እንደምላችሁ በ7696 HS ላይ መሞከር የምትፈልጉት ነገር ላኩልኝ። አብዛኞቻችሁ ትልኩልኝ አላችሁ፣ ግን HSን ብቻ ነው ጽፋችሁ የምትልኩት። ማየት የምትፈልጉትን መሞከር የምትፈልጉትን መሄድ የምትፈልጉትን ከ20 እስከ 30 የእድሜ ክልል ውስጥ ያላችሁ ወጣቶች በቴክስት ላኩልኝ። ከኔ ጋር አብረን እየወጣን እንሞክራለን ማለት ነው። እንግዲህ አሁን ደግሞ እዚያ ያለኝን ቆይታ ጨርሼ ምሮ እቃዎች ወደድቻቸው እንዲህ እዚ የተሰሩት እዚህ ገብተዋል ማለት ነው። እና ግን በዚህ ስራ ላይ ቆም እሱ ሶስት አመት ከስምንት ወር ብለሃል፣ ነው ቀላል አይደለም። ምንድነው ትልቅ ቻለንጅ ያደረገ ነገር ከባዱ ነገር ምንድን ነው? እዚህ እስከ ደረስ ድረስ ያው ሁሉም ሰው ሲጀምር እንደሚፈጠርበት ችግር የካፒታል ችግሮች ነበሩ። የገንዘብ ማለት ነው። ስለዚህ ሲጀመር ብዙ ጊዜ ከስክራች ስለሚጀመር ራሱ ስራው እየተሰራ ራሱ ላይ ሪኢንቨስት እየተደረገ ነበር የሚሄደው። ስለዚህ መጀመሪያ አካባቢ ላይ እድገታችንን የተወሰነ ውስን አድርጎት ነበር። ሁለተኛ እዛው ሸጠን ከቤታችን ኦንላይን ምናምን ነበር የምንሰራው መጀመሪያ፣ ወደ ውስጥ የገባ ምናምን ቦታ ነበረ። አሁን ላይ ግን እንደምታዩት ወርክሾፑም በጣም ሰፊ ሆኗል። እዚህም ደግሞ ሰው መጥቶ ኦርደር የሚያደርግበት የሚያይበት፣ ከዛ የሚወስድበት ቦታ መስራት ችለናል ማለት ነው። መጀመሪያ ስንጀምር የካፒታል እጥረት ነበረ። መነሻ ካፒታል ስንት ነበር? አሁንስ, እንዳልኩሽ ሰላሳ ሺህ ብር ማሽኑን የገዛንበት፣ ከዛ አንድ ሺህ ብር ቀረ ነበረ፣ ኦልሞስት ስምንት መቶ ብር። ከዛ የቀረው ስምንት መቶ ብር ማርኬቲንግ ምናምን የምንሰራባት ብር ነበረች። ስለዚህ በእሷ ተሰርቶ እዚህ አሁን እንድንደርስ ሆነናል ማለት ነው አሁን ላይ አሁን የምንፈልገው እኮ የተነሳበት አሁን የደረስን አሁን እንዲህ ኤግዛክት ፊገሩን መናገር ባንችል፣ ለምሳሌ በፊት በወር የምናገኘውን አሁን በቀን ውስጥ ማግኘት እንችለናል ማለት ነው። ድሮ በወር ስንት ነበር የምታገኙት? በወርበወር እስከ አስር ሺህ ብር ምናምን መነሻ እንደዛ ነበረ። ስንጀምር እንዳልኩሽ ማሽኑንም እኛም ስራውንም ጋር አልተለማመድንም በጣም ትንሽ ብር ነበረ። አሁን እዚህ ያለው ይህም ቆዳ ነው። ቅድም ይሄኛው ቆዳ ቆዳ ላይ የምንሰራለን የተባለው ነው እና ሙሉ አሁን ይሄ ከበሬ ቆዳ የተሰራ ነው። ተ በሬ ቆዳ እንዴት ነው ነጭ የሚሆነው? እሱን እኛም ስንገዛው አክቹዋሊ የተሰራውን ነው የምንገዛው ስለዚህ ልክ እነሱ ፕሮሰስ አድርገው እንትን ያሉትን እኛ ለእኛ እንዲሆን አድርገን እንሰራለን ማለት ነው። ከዛ በኋላ የምንሰራቸው የተወሰኑ ስቴፖች አሉ። አንድ ወጣት ወይም ደግሞ በግሩፕ ይሆናል፣ በግሉ ይሆናል፣ ይህን ስራ መስራት ወይ ደግሞ ወደዚህ ስራ መግባት ቢፈልግ ምን ምን ዝግጅቶች ማድረግ አለበት? መነሻ ካፒታል ስንት ያስፈልገዋል? ኦኬ፣ አሁን ወደዚህ ስራ ለመግባት በቀላሉ መጀመር ይችላል። አሁን እኛ እንደገዛ ነው ማሽን ሳይገዛ ምናምን ጀስት ማርኬቲንጉን ብቻ በመስራት ስራውን እኛ ጋር በማሰራት እራሱ መስራት ይችላል። ከዛ ይሄ ነገር እውነትም ይሆነኛል ብሎ የሚያምን አይነት ነገር ከሆነ ኦልሞስት በመቶ ሃምሳ ሺህ ብር ወደዚህ ቢዝነስ መግባት ይችላል አሁን ላይ ማለት ነው። ስለዚህ እናንተ ጋር አንድ ማሽን የሚሰጠው 150 ሺህ ብር ነው ማለት ነው። ከዛ በታች ነው ያው ኮምፒውተር ምናምን የሚባሉ ሌሎች ተያያዥ ወጪዎችን ደምሮ እስከ 150 ቢፈጅበት፣ ግን አንድ ማሽን ነው ሸጡት 130 ሺ ወጣቶች ቢሰሩ ቢያደርጉ ብለ የምታስበው ነገር ካለ እድል ውስጥ ያው፣ ለመጀመሪያ ላይ ሰው ሲጀምር የሚፈራው ነገር አለ። ይሄ ነገር ቢሆንስ ይሄ ነገር ባይሆንስ ምናምን፣ ግን የሆነ ነገር ከተጀመረ በኋላ ነው መታወቅ የሚችለው። እሱ ከተጀመረ በኋላ ወይ ይሆናል ወይ አይሆንም። ብዙ ጊዜ ግን የመሆን ቻንስ አለው። ስለዚህ ወደኋላ ብለው ሳይፈሩ በልባቸው ያለውን ምንም አይነት ስራ ቢሆን ቢጀምሩት፣ እያለ እያለ ፍሬውን ቀስ እያሉ ማየት ይችላሉ ማለት ነው። ስለዚህ ወደ ስራ ግቡ ነው የምልህ። እናመሰግናለን። በጣም እኔም አመሰግናለሁ። ከመሄድሽ በፊት ግን ያዘጋጅናት አንድ ስጦታ አለች። ይሄ ኖትቡክ ነው። በእንጨት ላይ ነው የተሰራው። ሙሉ ማለት ነው ሀያ ሰላሳ ሎጎቹም አለ። ይሄንን ስጦታ ሰጥናለ። በጣም ነው የማመሰግነው። በጣም ነው የሚያምረው። ይሄም ደግሞ ሰዓት፣ ካላንደርና ሰዓት በኢቤስ ሎጎ ነው የተሰራው። እንደ ልብሽ አዲስ ማድረግ ትችያለች ቀኖቹን። በጣም ነው የምናመሰግነው። በጣም ነው የምናመሰግነው። ሰላሳዎች የዛሬ ወጣን በል ፕሮግራም ይሄን ይመስል ነበረ። በዚህ ስራ ላይ መሳተፍ የምፈልጉ ወጣቶች ጥሩ መረጃ እንዳገኛችሁ አልጠራጠርም። በ ሰባ ስድስት ዘጠና ስድስት ላይ መሞከር የምፈልጉትን ስትልኩልኝ በዛውም ብናየው ብላችሁ የምፈልጉት ስራ ቦታ እሱንም አያይዛችሁ ቴክስት ማድረጋችሁን እንዳረሱ። የዛሬ ወጣን በል ፕሮግራም ይሄን ይመስል ነበረ። የሚቀጥለው ሳምንት በተለየ አክቲቪቲ በሌላ ሙከራ የምንገናኝ ይሆናል ቻ